ወደ መገላመጥ ወደ ምናምን እየሄደ ስለሆነ ለወላጆች ያለውን አመለካከት እንዲቀይርና ወላጅን ማክበር ምን ያክል አጅር እንዳለው፣ ወላጅን አለመንቀባቀብ ምን ያክል እርግማን እንዳለው ልገልጽላችሁ ወደድኩ። በብዙ የቁርአን አናቀስቶች ውስጥ አላህ ሱብሓነሁ ወተዓላ የወላጅን ሐቅ

በቃ ሽንታቸውንም አይነ ምድራቸውን መቆጣጠር በማይችሉበት ደረጃ ደረሰው። መቼስ የምትጠርቀው አንተ ልትሆን ይችላል። የዛኑላ መቼስ ያ አይነ ምድር ሽታ ሊኖር ይችላል። እፈይ ስትል ያው የሚቀይሙት አለን። እንደዛ አድርጋ ተስቀይማቸውም ያሉ አሉ ማለት ነው። አጠን አሩማ እንዴት በል አይነ ቃላት እናራ ወቁል ለሁማ ቀውለን ከሪማ ልባቸውን የሚያራራ

ራሷ እየበረዳት ልጇን እያሞቀች፣ ለራሷ ሴት ሲሳይም ለልጇ ሴት እየተጨነቀች፣ ከዛም በኋላ ደግሞ በምጥ እንደዛ ተሰቃይታ ወልዳ ሁለታም ተሸክመ ፍሳሉ ፊ ዓመይን ሁለታም ተሸክመ አጥብታ እንደዛ ያደረገች እናትን እንኳን እንደዚህ ኡፍ ልትላት እንኳን፣ ልትገላመጣት፣ ልትሰድባት፣ ልትመታት ይቀርና ኡፍ እንኳን ማለት ይጠቅመሃል።

አርካኖቿን ዋጅቦቿ ሱነቶቿን አመልኩ ሶላትን ቀጥ አድርጎ በጊዜው አመስግኑ የተንዘላዘል በስትክክል ማሰይድ ምናምን ከሆነ እንኳን ተወዳጅ ሆኖ ይቅርና ተቀባይነትም እንኳን የለውም ሰውየው እኮ ስልሳ ሰባ አመት ሊሰግድ ይችላል ግን ሰላቱ አንዱ ዜሮ አልተሞላም ስንት አመት ስልሳ ሰባ ሰማኒ አመት ሊሰግድ ይችላል

አልኳቸው። አሊ ወጥ ሰማ አይል ከዛ በኋላስ? አልጃሩ ተሰብስብላ ባላህ መንገድ ላይ መዋጋት ከጠላት ጋር ፊት ለፊት መተናነቅ፣ ወይ ትቀነጥሷል፣ ወይ ይቀነጥስሃል። እዛ ላይ ፊት ለፊት መጋደል ባላህ መንገድ ላይ እነዛን ለኩፍር ኃይላቶችን መዋጋት ማንኛውም እስላምን ለማጥፋት የመጣ መዋጋት ነው አሉኛ።

እድሞ እንድረስ የሚፈልግ አለ፣ የማይፈልግ መቼስ የለም። ስለዚህ ፈልዩበ ዋሊቤ ወላጆቹን ያስደስብ ወለሲል ረሂመሁ ዝምድናን ይቀጥል፣ አይቁረጥ። ዘመኑን ይጠይቅ። አባትናት ብቻልንም ዘመኖች ሌሎች አሉ

አንድ ታሪክ ልጠቅስላችሁ እፈልጋለሁ። ምንድን ነው? አንድ እናት ነበረች። ሁለት ልጆች አሏት። አንደኛው በጣም ሀብታም ነው፣ ብዙ በጎች፣ ብዙ ፍየሎች ምናምን አሉ። አንደኛው ከእናቱ ጋር የሚኖረ የቀን ስራ እየሰራ ብያብያድነት ሄዶ ስራ ሱባት ለእናቱ ይሰጣል። እንደዛ እያለ ነበሩ ኑሮ የሚገቡት የነበረ። አንድ ቀን እናቱ ልጆቹን ጠራችን እንደው አምሮኛል እና ስጋ እስቲ ስጋ አምሮኛል፣ ያለቻቸው እናት። እናቶች በብዛት የሆነ ነገር ሲፈልጉ በአሽሙር ነው የሚናገሩት እንጂ በቀጥታ በደፈነው ስጋ ግዜ እንደዚህ እንደዚህ አይሉ፣ በአሽሙር ነው ሲያዙም በአሽሙር ነው የተለያዩ እና ያኛው በጣም ብዙ በቅ እየር ያለው ከአርሰማ ይቆሰቁሳል ይቀሳል

ከዛ ያ ልጅ መጥቶ ወደ ከተማ መጥቶ ሀብታም ሆነ ማለት ነው። የእናቱ ዱዓ። ያኛው ሳ ያለው ግን እዛ ገጠር ለገጠር ጋሪ ሆ እያሉ ነው የሚነዳ ሰው ሆነ ማለት ነው መጨረሻው። ለዚህ እንዲሆነ ጨምር ፈለገ ደግሞ የወላጆች ሐቅ አንድ እድሜ ጨምራል ብለናል። አንደኛ አላህ ዘንድ ተወዳጅ ነው

አሉት፣ እና እነሱ ከአድማቸው እነሱን አገልግላቸው፣ በእነሱ ጂሃድ አድርግ። እነሱን ትማር ከጂሃድ ይልቅ ትልቁ ጂሃድ ጠላት ጋር ያን ማለት በአላህ መንገድ መዋጋቱ ሄዶ ወይ ትግላል ወይ ትግድላል። ሰይፍና ጋሻን ፈረስ ይዘህ ነው የምትሄደው። ከዛ ከአላህ ጠላት ጋ ሂደ መዋጋቱ እስላምን ሊያጠፋ ከመጣቀ ወይ ትገደ ወይ ሸይ ይሆናል

እናት ምን ያክል ነው ለልጅ አመሳት መከፈለ የአሁኑ ወጣት አባቱን አባቱ በጣም ብር ስላለው አባቴ አባቴ አባቴ ጋር እናቱ ጋር ያው ብሎ ለማማረክ ዝም ብሎ ለ ለ ፋሽን ነው እናቱ ልትጠቀማት የአሁኑ ወጣት እናት እናት እናት እናት እናት እናት ማለት እኮ ዘጠኝ ወር በሙሉ በኦጋት ተሸክማ በምጥ ወልዳ፣ ምጥ ማጣ የሚያሰቃይ ነገር ወንዶች አያውቁት፣ ሴቶች ነው የሚያውቁ። ምን አይነት ስቃይ ፍዳ በልታ ነው ምትወልዱ። ከዛ ሁለት ዓመት በጀርባ ትሸከማለች፣ ታጠባለች። ለራሷ ሳትበላ አንዳንዴ ፋ ባዶ ይሆናል፣ ልጇን ለማጥባት ብላ ማት ትፈነቅለው

እሙጋንቷ እናት ካለሱ መመት አሁን ስ መንለ ለ አባት እናትን ሶስት ጊዜ ጠሯትና፣ አራተኛለን አባትን ዶክተር ዛኪር ናይክ በዚህ ላይ አላይጠብቃቸናል። ምን ይላሉ በዚህ ሀዲስ ላይ? እናት የወርቅ ሜዳሊያውንም ወሰደች፣ የብሩንም ወሰደች፣ የነሐሱንም ወሰደች። አባት እንዳይቀየም

እዛ በቃ ዘመዶች ከዛም በኋላ አቅራቡ አቃራርብ ማለት ነው። ማለት ያደረገው ነገር ስለሆነ እንግዳ አንተ አይታዘዝ አንካው ነው ከናጠሩ ታዘዟቸው። አላህ ይጠይቃቸዋል። ኩልኩም ራዒን ወኩልኩም መስኡሉን ዐን ረዒየቲሂ ሁሉም እረኛ ነው፣ ያ ሁሉም በጠበቀው ነገር ላይ ተጠያቂ ነው ስለተባለ እናንተም በልዩ ላይ ተጠይቁ። በቤት ውስጥ ባለው ነገር በሙሉ እረኛ ናት፣ በዛም ነገር ተጠየቃለች ስለተባለ እናቶች ግዴታ ናት አባቶችም እንደ አባቱ ቆንጠጥ አድርጓቸው። የፈለገ የማንም የማንም በቃ ሀብታም ስለሆንክ ብቻ ልጅን እንደፈለግ አሳድግ አይደለም፣ አንተም ደሃ ስለሆንክ ልጅን ቆንጠጣ አሳድግ አይደለም። ሁሉም እንደ እኩል ማሳደግ አለባችሁ። ልጆችም ወጣቶችም እባካችሁ በተለይ እናታችሁን፣ ለእናታችሁ ብሩ እያየ ይኖራችሁ